እንዴ፣ አጫውታችኋለሁ ተረጋጉፍ እንትኔን አስተካክዬ አጫውታችኋለሁ። እናንተ አንዴ ላስተካክል። ዋን ባይ ዋን ጫዋታችን። ለምን ማሬ ሰው የለኝም እኮ። ወይኔ ወይኔ ቢያንስ

ሁለት ሦስት በቃ ይሄ ብቻ ነው። ፕሊዝ ክፈችላችሁ ከም ጋይስ ፕሊዝ ስወዳችሁ። ከዛ በኋላ ደግሞ ለቤተክርስቲያን ምንድን ነው የሚባለው? ስወዳችሁ ስለት ልናስገባ ነገ በሚካኤል ጋራሪ ከሞላችልኝ ጋራሪ አውቄ ነው እናት ቲክታክ ዩኒቨርሲቲ ታር ሞላልሽ። እኔ ቀረኝ ቲክታክ ዩኒቨርሲቲ አልና አንበሳ ከየት ይምጣ

አህመድዬ ወይኔ፣ ደብሎ አለፈ። ቴን ኬሶ ማች አመድ የሳመኝ ዲቦራ ሳታይ ነው ሰከንድ ላይ ቢል አየሁ ነበረ ግን አላየሁትም። እንኳ መታመድ ይቆይ። ግላብ ወይኔ፣ ግላብ። እሺ ግላብ ያለው የለም። ግላብ ልቀቁ፣ ግላብ ልቀቁ፣ ጋይስ፣ ግላብ ልቀቁ። ግላብ ያለው እሰይ፣ የለም። ግላብ ልቀቁ። አይ እድል ይሄ ጨጓራ ይሄ ተቃጠለ። እኔ እኮ ይህዝ ቤት፣ ግላብ ቤት እየሄደ ነው። ግላብ ያለው እሰይ፣ የለም። ጎበዝ፣ ጎበዝ፣ ጎበዝ። ጋይስ፣ ግላቡን ተጠቀሙት፣ ግላቡን ተጠቀሙት። ስሚ ዋን ዋን ነው ቅጣት ወይስ ቤተሰብ ትሪ

አይደለሽም። ከኔ ውጭ ሌላ ንግስት የለም። አልልም እና እና እና በይ። ሁለተኛ ሁለተኛ ቅጣት ፊልተር ታደርጊና፣ ድምፅ ሰባት ቁጥር ሰባት ቁጥር ሰባት ቁጥር ፊልተሩ ፊልተር አርገሽ ሰባት ቁጥር እንትን አርገሽ ፍላወር ሱተኝ መፈተራችሁ ያያችሁ። አትለፉ አትለፉ። በይ ጋ ሶስተኛ ሶስተኛ ሶሪ ሶስተኛ ቅጣት ተንበርክከሽ ዜዲዬ ማሪ። እንት ያደሽ ደግሞ በ11 ሺ ከባድ አትቅጭ። ማሪ እንደዛ አትበኝ ደብል ነበር

የትኛው ነው እናማረግልሽ የፈለግሽ ፊልተር? አዎ ከዛ ሰባት ቁጥር አርጊው። ሰባት ቁጥር አርጊ። ጋይስ አንድ ፖይንት አንድ ዶናት ጋይስ። አሁን እርዱኝ እርዱኝ። ያያችሁ አትለፉ በይ እርዱኝ። ያያችሁ አትለፉኝ። ሀበባ ስጡኝ። ሀበባ ሀበባ ስጡኝ። ጋይስ ሀበባ እርዱኝ። ያያችሁኝ አትለፉኝ። ሀበባ ስጡኝ። ሀበባ አስራ አምስት ሀበባ ጋይስ

ከዛት ማሪ ጡቲ ሳንደባ ወይ ንዲ ኑ እኔ እኮ አሁን ቅደጅ ስትይኝ እኮ ገባሽ? ቲሸርት ለብሽ አይተሽዋል። ቲሸርት ለብሽ ማለት ነው። ስሚኝማ የቆሻሻ ልጆች ወይ ደግሞ ሞዴሬተሩን ዝም ብዬ እኔ እኮ ኦኬ፣ ቤተ ሁለተኛ ቅጣት ፊልተሩን አድርገሽ ድምፅሽ እንደኔ ቀይረሽ ለምኝ። ለማይነኝ አበባ ሰጡኝ፣ ለማይነኝ አበባ ሰጡኝ። በቃ በቃሽስክልሽ ለማይነኝ ሌላ ቃላት አልፈልግም። በቃ እስከምልሽ ማለት እኮ ጌሙ ካለቀ በኋላ ያነል ጌሙ ካለቀ በኋላ አልልሽም። ካሳዘንሽኝ ጌሙም ሳያልቅ አቋርጣል። ምንም እንዳትዪ። ለማይነኝ አበባ ሰጡኝ፣ ለማይነኝ አበባ ሰጡኝ ብቻ ነው የምትዩ።

በጥናን ለማይ ነኝ ስጡኝ። ለማይ ነኝ ስጡኝ። ፍላወር ለማይ ነኝ ስጡኝ። ታብታብ አርጉ ለማይ ነኝ። ታብታብ አርጉ ለማይ ነኝ። ታብታብ አርጉ ለማይ ነኝ። አረ ታብታብ እስቲ እንደዚህ አጠርጉት። አንድ ሁለት ሶስት ብቻ በቃ። አንድ ሁለት ሶስት ብቻ በቃ። ከዛ በላይ አትጨምሩ። ለማይ ነኝ ስጡኝ ስጡኝ። ለማይ ነኝ ስጡኝ ስጡኝ

ሪያል ማድሪድ እየመራ ነው። የሰጠውን ገንዘብ አገባ መስለኛ ሁን የመጣው አገባ ተጫውቶ ተጫውቶ ግ አግብተዋል። እዚህ ሜዳ ላይ አስፋልት የለም። አግብተው እየመጣሁ እያገባ ነበረ። ቤታ በቃ ልወጣ ነው። ይኸው ጨለመብሽ። እግዚአብሔር ማርያምን በኋላ እቀጣልሻለሁ። ይሄ ይለቅ ይለቅ። መጨረሻ ስናይ የሚያደርግልኝ ሰው አለ። ከዛ እኔም ወጥቼ በኋላ አሁን ትቀጥልኛለሽ። ይኸው ሊጠፋ አራት ፐርሰንት ቀረ። ለምንድን ነው እንትን መብራት የወሰዱት? የእናንተ ሞተር የማን ነው? ሞተራችሁ ከፓስ ነው ይሄ እዛ ገነት ሆቴል ያለው አካባቢ እዛኛው የሚናስናታቸው ድንጋይት ብላ እስካሁን ጀነረተል